ቲናን ገደላት። ካሌብ ራሱን መቆጣጠር አቅቶት በሽጉጥ ብሎ ቲናን ካስወገደ በኋላ ሁሉም ሰው ደነገጠ። ትሁት እጅጉን ደነገጠች! ካሌብ በስተመጨረሻ በሚያሳዝን ሁኔታ የሚስቱ ገዳይ ተብሎ እስር ቤት ገባ። ዳኒ ዳኒና ኤደን ፊት ለፊት ተገናኝተው አወሩ። እናም እባክሽ ኤደን ይቅርታ አድርግልኝ። ያጠፋሁትን ጥፋት እኮ እኔ በደንብ አድርጌ አውቃለሁኝ። ታዲያ የሰው ልጅ ጥፋቱን አውቆ ይቅርታ ከጠየቀች ለምንድን ነው ይቅርታ የማትቀበዩ? እያለ ለመናት። ኤደን እባክሽ ስነ ስርዓት አርግ። የእውነት አሁን ይቅርታ የማደርግልህ ይመስልሃል እንዴ? እንደዚህ በዋዛ ፈሰስ ስንት ነገር አሰቃይታኛል አንተ እኔ እኮ አንተ ለብዙ ዓመታት ነበር ስጠብቅህ የነበረው፣ አንተ ግን አንድ ቀንም ቢሆን ለእኔ ግድ ሰጥቶ አያውቅም። ስለዚህ ጊዜ ስጠኝ ብላ አለች። ካሌብ ካሌብ እስር ቤቱ በፍጹም እየተስማማው አይደለም። አባቱ አይጉድ፣ እንደው ግን ለምንድን ነው ካሌብ አንተ በእኔ አልወጣህም? ለምንድን ነው ምንድን ነው እንደዚህ ችኩል ሆንከው? እስኪ ንገረኝ። ቆይ እንዴት እንዴት እንደዚህ ታደርጋለህ ብላ ስትለው አባዬ እባክህን ተወኝ። የእውነት እሷ ሰው ትመስልሃለች እንዴ? እንደው ይሄ ይገባታል ነው የምልህ አባዬ። አሁን ጤንነቴን ለመጠየቅ ከሆነ የመጣኸው በቃ አይተኸኛል አይደለም? ሂድ። ከዛ ውጭ ግን ለምን እንዳረከው፣ ለምን እንደዚያ አደረከው እያልክ እንድትወቅሰኝ አልፈልግም። እና እባክህ ልትረዳኝ ሞክር አባዬ ብሎ አለው። አባባ እጅጉን ልባቸው ተሰበረ፣ እንዲሁም ደግሞ አንገታቸውን ደፉ። ቆይ ልጅ ምንድን ነው የማደርግ አሁን እስኪ ሰው በመግደል ወንጀል እንደዚህ ሁነህ እስከ መጨረሻው ድረስ ተዘፍቀህበታል እኮ እንዴት አድርጌ ነው የማወጣህ? እያለ አለ ትሁቴ፣ ትሁቴ አባ አባ ጋሂዳ እኔ ምልህ አባየ እባክህን ብትመጣ አይሻልም የእውነቴን ነው ምልህ ቤቱ እኮ ያላንተ በጣም ነው የሚያስጠላው። እናም ና ቶሎ ብላ ስትለው አየኔ ልጅ በፍጹም አሁን ወደዛ ቤት አልመጣም እኔ በደምብ አድርጌ ላስተምራት እና ልቀጣት እፈልጋለሁ። አይ አባዬ፣ የእውነት አንተ ግን እኔ ትምህርቱን እኮ ወደዋለሁ። ነገር ግን በትምህርት የምትማር ይመስልሃል? ማለት የምትቀጣ ይመስልሃል እንዴ? ወደ ነው በግዷ። አንቺ ብቻ እያንዳንዱ ነገር ቼክ እያደረግሽ ንገሪኝ ብሎ አላት። በሌላ በኩል ዳኒና አባባ ሲገናኙ ዳኒ እጅጉ እንደነገጠ ሰላም ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ሰላም ነው ደህና ነው። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። አባባ አባባ ዳንዬን ከኋላው ያዝ ሲያደርገው ዳኒ ማመናቀተው በጣም ደነገጠ። አባዬ ቆይሙ ተኋላል ተባለም እንዴ? አይ የኔ ዳኔ ታዲያ የገደለችኝ ቲና እንጂ እኔማ በሕይወት አለሁ። አባዬ ሁሉም እኮ ተጨንቀው ነበር። ሁሉም እኮ ተጨንቀው ነበር። ቆይ ግን ለምንድን ነው አሁናና ሻይ ቡና እያለን ልነግርህ እፈልጋለሁኝ ብሎ ሲለው፣ እሺ አባዬ ምንድን ነው አሁን? ከዚህ በኋላ እንግዲህ መጀመሪያ አንተን ላደረክልኝ ነገር በሙሉ አመሰግናለሁኝ። እሺ ቀጣዩስ? ቀጣዩን ደግሞ ድሮ የምትሰራው ለቲና አልነበር? እና አሁን ደግሞ ለእኔ ትሰራለህ። ምን ማለት ነው አባዬ? ነገርኩ እኮ ቲናን ትሰልልልኛለህ። የማይሆነውን ቲና እኮ በጣም አረመኔና ጨካኝ ናት፣ አሁን ላይ በተለይ አባዬ። እና ታዲያ ቲናን የእውነት ሰልላት እያልከኝ ነው እንዴ? ግን እኮ ምንም አይነት መረጃ ልትሰጠኝ ፈቃደኛ አይደለችም። ደግሞስ መረጃ ልክ አንተን እንዳደረገችው ምናልባት ደብቃ የሆነ ነገር ብታደርግስ፣ እና ይህን ነገር እንዴት ነው የምወጣው? በኋላ ላይ ደግሞ ጭቅጭቅ እንዳይፈጠል። ምክንያቱም አይ የእውነትም አንተ ውሸታም ነህ ከሃዲ ነህ ብላችሁ እንድትሉኝ አልፈልግም። እኔ የእውነትም ተቀይሬያለሁ አባዬ፣ በቃ ይበቃኛል። እስከዛሬ ዛሬ ለገንዘብና ኤደንን ለማስደሰት ብዬ ነበረ አሁን ግን አንተ ካስተማርከኝ አንፃር እና ኤደን ደግሞ ከራቀችኝ አንጻር የተማርኩት ነገር መልካም እና በጎ ነገር ብቻ ነው። ከዛ ውጭ ግን ሁሉም ነገር ቀሪ እንደሆነ ተምር ያለሁኝ፣ ስለዚህ ይሄን ነገር ብዙም አልስማማበትም ብሎ ሲለው አየኔ ልጅ ዳንዬ፣ ከዚህ በኋላ አምነሃለሁኝ። እሷ የእውነትም የምትሰጥህ ከሆነ ትሰጥሃለች፣ የማሰጥህም ከሆነ ምንም ችግር የለውም። ነገር ግን አንተ ከኛ ጎን መሆን አለብህ፣ ብሎ ሲለው እንደዛ ከሆነ እሺ ተስማምቻለሁኝ ብሎ ዳኒና አባባ ተስማሙ። ኤዱ ኤደን ቁጭ ብላ ስልኳን እየኮረኮረች ባለበት ሰዓት ዳኒ መጣና ለብዙ ሰዓታት ቆየ። እኔ የምልሽ ቆይ አላየሽኝም እንዴ? ብሎ ሲላት፣ ውይ መጣ እንዴ ምን ማለት ነው? መንጣቴን የእውነትም አላየሽም ነበር። እንግዲህ እንደዚህ ነው፣ ታውቂያለሽ። ግን አንዳንዴ ሰው እያለ እና በቃ ልክ እንደማትታይ ሆነች ስታስቢው በጣም ይዘገንናል። እህ ልክ ነህ። እኔም ይሄ ነገር በጣም አጋጥሞኝ ነበረ ታውቃለህ፣ የሆነ ነገር ፈልጌ ባጣሁበት ሰዓት ብዙ ነገር አቅጀና አልሜ ባጣሁበት ባጣሁበት ሰዓት ስለዚህ እባክህን ተወኝ አሁን እንድትተወኝ እፈልጋለሁኝ ብላ አለችው። ሄዱ ለጊዜው ተውሻለሁ፣ ነገር ግን በፍጹም ካንቺ እርቄና አንቺን ትቼ መኖር አልችልም ብሎ አላት። አረባከህ እንደዛ ከሆነ ወደፊት እንተያያለን። አሁን ብቻ መሄድ ነው የምፈልገው ብላ ስትለው፣ አይ አንድ የማማክርሽ ነገር አለኝ አባዬ በህይወት ስላለ አባዬን እንድታዩ እፈልጋለሁኝ ብሎ አላት። ከዛን ዱን ወደ አባዬ ጋር ወሰዳት አባባ አባባና ኤዱ እንደዛ ከተቃቀፉ በኋላ በጣም ይገርማል። እውነት ለመናገር ዳኒ ያደረከው ነገር የሰራኸው ነገር በጣም ደስ የሚልና ግሩም ስራ ነው ብላ አለችው። ከዛ አዎ እውነት ለመናገር ዳኒ ከስህተቱ ከጥፋቱ በጣም ተምሯል። ኤድዬ አንቺ እንዴት ነሽ ብሎ ሲላት እኔ ደህና ነኝ አባዬ፣ አንተ ግን በህይወት ስላለህ በጣም ደስ ብሎኛል። ልክ ነሽ ልጄ። አመሰግናለሁ አባዬ አለው። ይልቁንስ እኔ ካንተ አንድ ነገር እፈልጋለሁኝ ብሎ ሲለው፣ ምንድን ነው ነገርኛ የኔ ልጅ፣ ኤደን ጋር እንድታስታርቀኝ እፈልጋለሁኝ፣ ምክንያቱም አውቃለሁ በጣም ብዙ ጥፋቶችና በጣም ብዙ ስህተቶችን ሰርቻለሁ። ነገር ግን ከዚህ በኋላ ይበቃኛል፣ ስህተቴን ላልዴግም፣ አስታርቀኝ ብሎ ሲለው፣ ፊትለፊትህናት ንገራት ብሎ አለው። እባክሽ ኤደን ይቅርታ አድርግልኝ ቢላትም ተረጋጋ። እኔ አሁን ላንተ ይቅርታ አላደርግልህም። ብላለችው አየህ እንግዲህ ባለቤቱ ፈልጎና ፈቅዶ ይቅርታ እስካላለ ድረስ እኔ ይቅርታ አድርጌለትም ብያት እንኳ ለእኔ ስትል ይቅርታ ብታደርግልህ ጥሩ ህይወት አይኖርህም ዳኒ። ስለዚህ አንዳንድ ጊዜ ብትረጋጋ ጥሩ ይመስለኛል። የተረጋጋ ሰው ፍሬውን ይበላል። እሺ፣ የተረጋጋ ሰው ፍሬውን ይበላል። እሺ ብሎ ሲለው እሺ አባዬ ብሎ ወደ ቤቱ ተመለሰ። ካሊብ ካሌብ እና ትሁቴ ቁጭ ብለው ባሉበት ሰዓት ቲና መጣች። ወየው አባቴ ወየው አባቴ እያለች ትሁቴም ደግሞ የእውነት እጅግ የሚገርም ትሁቴም ደግሞ ወይ ወይ እያለች ማልቀሷን ጀመረች። ከዛም በኋላ ወይ ወይ ወይ ወይ ወይ አባዬ አባዬ አባዬ እያሉ መላቀሱን ቀጠሉበት። ከዛ ካሌብ በጣም አፉን አፈነና እረ እናንተ ሴቶች በቃችሁ አባቴን በቁሙ አትግደሉት። አይ እልቅ እስር ምህን ብታወጣ ይሻልሃል። እባክ ካሌብ አንተን ብታለቅስ ይሻልሃል። ካልሆነ ግን በኋላ ጸጸቱን አትችለውም። አሁን እኮ ወረቀቱን አመጣሁ። የምን ወረቀት? ሰርተፊኬቱን የሞተበትን። እና አሁን በቀጣይ የሚቀረው ደግሞ አስከሬን ነው። ምን? አዎ አስከሬኑን እስከሚሰጡን እንጠባበቃለን። እኔ እምልሽ ቲና፣ ቆይ አንቺ ግን እንደዚህ እርግጠኛ የሆንሹ እንዴት ቢሆን ነው የሆነ ይህ ሆነ። አንተ ምኑ ጨነቀህ? ዋና አባት መሞት አይደል እንዴ? ለምንድነው ጥቁር ለብሰህ ሀዘንህን የማትወጣው? በዛ ላይ ደግሞ ገጠር ያሉት ቤተሰቦችህንም ሰብስበህ ያባየን ሀዘን መወጣት አለባቸው። ከዛ ለአርባው እንዲሁም ደግሞ ለአመታቱ ደግሞ በሬ ማረድ ያለብን። ምን? አዎ እንደዛ ይሻላል። ለማንኛውም አሁን መውጣት አለብኝ ብላ ቲና ከወጣች በኋላ እኔ ምልሽ ትሁቴ ግን እኔ ምልሽ ትሁቴ አንቺ ግን እንዴት ነው የተካንሽበት ማስመሰሉን? እና ታዲያ የራሷው ቀልዴ ካላሳቀኝና ራሷ ላይ የምታደርገው ነገር እኔን ካላሳቀኝ ምኑ ነው ትርፉ? እስኪ ንገረኝ ካሌብ። እንዴ ሞኝ ነህ እንደ በቃ፣ እሷኛ ላይ የተጫወተችብን አይደል? እኛ ደግሞ እሷ ላይ መጫወት ነዋ። እኔ በፍጹም ይሄንን ነገር ማድረግ አልችልም። ታደርገዋለህ፣ ትችለዋለህ። ላባየ ስትል ነገሮችን አታበላሽ ካሌብ፣ ተረጋግተህ ማድረግ ያለብህን ማድረግ አለብህ። እሺ ብላ ስትለው፣ እሺ ትሁት፣ ለማንኛውም አንቺ ካልሺ ምናልባት ለአንቺ ስላደርገው እችላለሁ። ለእኔ ስትል ብቻ ሳይሆን ላባየ ስትል ነው ብላ አለችው። ዳኔ ዳኔ መጣና ሁቴ ፎቅ ላይ ሆና ስልኳን እየጎረጎረች ነበር። በጣም ይገርማል፣ ብቻሽን ከስልክሽ ጋር ትደሰቻለሽ እንዴ ብሎ ሲላት፣ እንዴ አዎ በአሁኑ ዘመን እኮ እውነት ለመናገር የሰው ልጅ ሰው ያስደስተዋል ማለት በጣም ዘበት ነው። ምን ማለት ነው? ስልኩ ነው የሚያስደስተው ብዬ ነዋ? እስኪ ሂድ ዝም ብለህ በየመንገዱ ስልክ ይዘው፣ እሰው ቤት ስልክ ይዘው፣ ማህበር ስልክ ይዘው፣ በቃ ከስልካቸው ጋር ብቻ ነው የሚጫወቱት እና ታዲያ በአሁኑ ዘመን እንዴት ነው ታሙ እንኳ ሳይጠየቅ ሞተ የሚለውን መርዶ እየሰማን አይደል እንዴ? አረ ተይኝ። እስኪ ለማንኛውም ግን ታውቃለህ፣ አንተ ጋር በንጹህ ልቤ ማውራቴ በጣም ደስ ይለኛል። ምን ማለት ነው? አባዬን ካደንከው በኋላ ላንተ ያለኝ ቦታ በጣም ደስ ይላል። እናም ወድጄሃለሁኝ አለችው። አረ ይገርማል! ለካ አባዬን ይሄን ያህል ነው ማለት ነው ቦታ የምትሰጪው። በጣም አባዬ እኮ በጣም የዋህና ሚስኪን ነው አባየን የወደደልኝን ሁሉ ደግሞ እኔ በጣም እወዳለሁ። እውነትሽን ነው ትሁት። አዎ፣ ታድለች ግን። ምን አይነት ልብ ቢሰጥሽ ነው? አይ፣ እውነት ለመናገር አንተም እኮ ካሌብን፣ ይቅርታ ጠየቀው። እሱ ደግሞ ታውቃለህ፣ እስከ ዛሬ አንተም በጣም ብዙ ነገር በድዬ አስከፍችሃለሁኝ፣ እገዛ አልጋህ ላይ ሳይቀር ተወው፣ ብቻ ሁሉንም ነገር መድገም አልፈልግም እና በጣም በብዙ ስለበደልኩህ ይቅርታ አድርግልኝ ብሎ አለው እንዴ እኔ ማነኝና ማነኝና ነው ክርስቶስ እንኳ ክርስቶስ እንኳ ሊሰቀር ሲል የካደውን አይሁድ ሳይቀር ይቅር ብሎት የለ እንዴ እና ታዲያ እኔም እኮ አንድ ሰው ልጅ ደካማ ነኝ በዛ ላይ ትክክለኛ ማንነቷን አሳይተኸኛል ዳኒ እኔም አመሰግናለሁኝ ብሎ አለው ይገርማል በዚህ ልክ በዚህ ልክ ተረድተህ ይቅርታ ስለጠየቅከኝ አመሰግናለሁ ብሎ ሲለው ካሌብም ደግሞ ይቅርታዬንም ስለተቀበልከኝ እኔም አመሰግናለሁ። እና ቴናስ እኔም ልክ እንዴት ነው አላቅም። ይሄን ሰሞን ደግሞ ዝም ብላለች፣ ስለ አባቴ ሞት፣ ስለ ሰርፍ ቲኬት፣ ብቻ ስለ ብዙ ነገር ነው የምታወራው። ከዛ ስልክ ደወለችለት። ይገርማል እድሜዋ ረጅም ነው፣ ስናነሳት ደወለች። አዎ የክፉ ሰው እድሜ ረጅም ነው ይባል የለም ከዛ እኔ እምልህ ካለችው ምንድን ነው፣ ያንን ሰውዬ እኮ ለማስወገድ ፈልግ ያለው ስትለው፣ ደነገጠ ዳኒ። ደንግጦ ወደ እሷ ሲሄድ፣ ቆይ ለምንድን ነው ግን ካሌብን የማናስወግደው ብላለች። እንዴ ቆይ ምን ማለት ፈልገሽ ነው? አልገባኝም። አንቺ ሴትዮ ባል ልጅ ከሌለሽ እኮ መውረስ አትቼ፣ ምን ማለት ነው? እሱ ቢሞትም እንኳ ምናልባት ለልጅ ስቴ ነው እንጂ ካልሆነ ንብረቱ ያባዬ አይደለም እንዴ። ታዲያ እንዴት አድርገሽ ነው ልትወርሽ የምትቼው? ውድ ህያ ቤቴ ቤተሰቦቼ የዛሬው ትሁት ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩልን።